ያሽቶ ሰጥቶ ይመስለኛል። በቃ አሪፍ። እኔ ምልክት ሰጣችሁ ቀስ ብላችሁ ትገባላችሁ። ታዲያ ራሳችሁን በደንብ እየተጠነቀቃችሁ ስለማን ነው ማይንዱ ያስ ያስ ነውዲ ነውዲ ተለብቅ ቀስ ብለ ቀስ ብለ ይድ በቃ ሰላም ሰላም። ውድ ተከበራችሁ የኔ የሸዋ ተብለት ሚዲያ ተከታታዮች፣ በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያን እና ኤርትራውያን በያላችሁበት ሰላማችሁ ብዙ ትረፍ። ይበል ማርች ተመልካቾች፣ ዛሬም እንደተለመደው አዲስ ቪዲዮ ይዤ መጥቻለሁ። እንግዲህ ዛሬ የመጣሁት በአደይ ድራማን ማለት ነው። አደይ እንግዲህ አባቷ አስራዋል ከቤት አስቀምጧታል ማለት ነው። እናቷም እያለቀሱ ቤፍም እንግዲህ ከአዲስ አበባ ድረስ ተነስቶ ወደ ገጠር ሄዶ አደይ ብሎ እሱም እንግዲህ አደይ አባት ላይ ወድቋል ማለት ነው። ታስሮ የአደይን አባት እንግዲህ ያው ተጋፍጧቸዋል ማለት ነው። እንዴት ነው በዚህ ልክ ልጅትን ለማትፈልገው እድራት አለው የሚሉት እንዴት ምን አይነት አባት ነው? እያሉ አንተ ስለ አባትነት ደግሞ ነው ልታስተምሬ ነው እንዴ? እያሉ እሳቸውም በከዘራቸው ኮርኮም እያረጉት እያዋርሁት ነበር። አንተ ደግሞ የከተማው ወንበዴ ነህ ለካ፣ ከዚህ ጋር ስትዳሪ ነው፣ የከንፈር ወዳጅሽ ነው ለካ እያሏት። ኧረ ምንም የለም አባዬ፣ እሱ ወንድሜ ነው አለች። የምን አባሽ ወንድም ነው። አንቺ ለካ እኔን እንደዛ የምታለፊ፣ አንቺ ከሱ ጋር እየተዳረሽ ነሯል አንቺ ባለጌ ብለው እንግዲህ እሷንም አመናጭቀው እነ ጫኔን ጠርተው እንግዲህ እሱንም ይህን የጠገበ ልቡን አስተንፍሶል፣ ብለው ጥለው ወጥተዋል ማለት ነው። ያደይ እናትም እዚህ ወይኔ ልጄ፣ ወይኔ ልጄ፣ እዛው በመጣሽ በዛው በቀረሽ ነበር፣ ምን ነው ባልመጣሽ፣ ወይኔ ልጄ እያሉ እያለ እንግዲህ ብርሃኔ፣ እማዬ ምን ነው የሞተች አስመሰልሽው እንጂ ኧረ ተረጋጊ ባክሽ እያለች ነበረ። እንደዛ እየተጨነቁ ያለ ዳይመንድና አሹ መጡ ማለት ነው። ምንድን ነው? ምን ተፈጥሮ ነው? ሲሉ ማየ ሄዳለሁ እያለች ነው ስትል ብርሃኔ ከዛ አይሜ አንቺ አትሄጂም፣ እኛ እንሄዳለን አሉ። እዚህ ጋር ደግሞ ሊዱ ለብቻዋ ሄዳለሁ እያለች ነበረ፣ ሊዱም ወንድሜ ጋር እያለች ሊዱም አትሄጂም፣ እኔ ወንድምሽን ምንም ነገር ሳይሆን ይዥ መጣለሁ አለ። አለዛ አንቺም ከሄድሽ እንደዛው ትያዣለሽ። አንቺን ለማስለከቅ ደግሞ ሌላ መንገድ ነው። ስለዚህ አንቺ እዚሁ አርፈሽ ተቀመጪ፣ እኔ ደፍና መጣልሻለሁ አለ ዳይመንድ ማለት ነው። ከዛ በኋላ እንግዲህ ተነስተው ዴቭ እና ዳይመንድ እና የዳይመንድ ጓደኛ አንድ ላይ ሶስቱም ተነስተው እናደይ አባት ቤት ሄደው ነበር ማለት ነው እንግዲህ እዛ ሄደው በር ላይ ቆመው እየተመካከሉ ነበር እንዴት መግባት እንዳለባቸው እንግዲህ አሹ አንተ መጀመሪያ ግባና እሱም በነገር ያዝልንና ከዛ አድርግልን ከዛኛ እኛ እንገባለን ምልክት ስጠን ብሎት ነበረ፣ አሾ በዳይመንድ ማለት ነው እንግዲህ። በዛ መልኩ እየገባ ነበረ። ሌላው ፍቅር እንዴት እንደምታሰቃያት አደይን ለፍቅር እናት እየነገረቻት ነበር፣ ሌሊ ማለት ነው። ከዛ ፍቅር መጣች። የሌሊናት የፍቅር እናት ሌሊ ደውለው እኔ ቡና ፊልሚ ብለዋት ነበረ። እንግዲህ ሌሊ ወደ ፍቅር ቤት መጣ፣ ቡና እያፈላች የአደይ ነገር በጣም ጨንቆኛል እያሏት። እኔም የአደይ ነገር ሰውነቴን እንዳለ ተቆጣጥሮታል፣ ግን ምን ማድረግ እንዳለብኝ አላቅም እያለች ለእኔ እንዲሁም ምን ቢያደርጓት ነው እንደዚህ ጨከላ የሄደችው? እንደምታውቂው ነገር አለ ለእኔ አሉ ማለት ነው እሷም የፍቅር እናት የዲቭ እናትን በጣም እኮ ነው ያሰቃዩ ያጠጠን። ይህ ራሱ ከዚህ ቤት እንድትወጣ ስንት ጊዜ ነግሬያት ነበረ። እሷ ግን አደይን አልበላም፣ አደይን ትቼ አልሄድም በትዬ ሳይመጡ እያለች ነበረ። በመጨረሻ ግን አልቻለችም፣ ተነስታ ሄደች አለች ፍቅርና የላይምንትና የማናታች የእንትና ጓደኛ በጣም ነበር ያተቃዩት የነበረው ብላ ፍቅር እናት እየተናገረኝ ፍቅር መጣች ማለት ነው። ፍቅርም ከመጣች በኋላ ምንድነው አንች የምታወሪው ብላ ስትላት የአደይን ያደረግሻትን ሁሉ ለእናትሽ እየነገርኩሽ ነው አለቻት ማለት ነው። ምን አባሽ አውሽ የምትከፍተው አንች አለቻት ማለት ነው። ከዛ በኋላ የፍቅር እናት በጥፊ ይብለዋታል ፍቅርን። ፍቅርም ወደ አባቴ ውሰጂኝ እንዴት ለማንም እንትን ትመችኛለሽ ብላ እያላዘነች ጥርግ ብለዋታል። እሳቸውን በጣም ከፍቷቸው ነበር። ለሊብ ድግ ብላ አይዞት እያለች እያፅናናቻቸው ነበረ። ሌላው እንግዲህ ቤት እዛ እንደታሰረ ነው። አደይ ጋ እንግዲህ አደይ ፍቷት፣ አደይን ምንም እንዳታደርጓት፣ አደይን ምንም አታደርጓት። አደይ አንቺ በሄድሽበት ሁሉ እኔ አለሁ፣ እዛ ባለውበት ሰዓት እንዴት እንደተጨነኩ አየሽ ብሎ እንግዲህ አደይና ዴፍ የሆዳቸውን እያወሩ ነበር ማለት ነው። ከዛ መጫኔ ሲመጡ እንዲገጥማቸው ታወራላቸው አይደል እዛ ከተማ ስትዳሩ ደግሞ እዚህ እያለ ምን እያልካት እያለ በዱላው ነካ እያደረገው እያወሩ ነበር ማለት ነው። ከዛም እንግዲህ የነ ዴፍ፣ እነ ዳይመንድ ተነጋግረው ዳይመንድ እንዲገባ ካደረጉ በኋላ ያደይ አባት ስልክ ደወሉ ማለት ነው። ያደይ አባትም ስልክ ከደወሉ በኋላ ምንድን ነው የሆነው? እንግዲህ ፍቅርን ለማንማት አደይን አዝላ አስራችሁ ለጌታው ልጅ ወስዳችሁ ስጡ ብለው ትዕዛዝ አስተላልፈዋል ማለት ነው። ያደይ አባት እነ ጫሜም እንግዲህ እንዴ ራሱ መታይ አይወስድም እንዴ ብለው ሲሉ ዶሮ አይሰማም እንዴ አንተ ብለው ተቆጥተውታል። ጫኔን ማለት ነው እሱ ምሽሽ ብሎ እንግዲህ አዴን አስረው ለጌታ ልጅ ሊሰጧት ይዘዋት፣ እጇን አስረው ታቅፏት ይዘዋት እየወጡ እነ ዳይመንድ በር ላይ ስለነበሩ፣ ዳይመንድ እነሱን እየተከተለ እና አሹ ደግሞ ዴቨን ገብተው ፈተውታል ማለት ነው። ሂዱ ለሷ ድረሱላት፣ ይዘዋት ሄደዋል፣ ሰውየው ጋር ይዘዋት ሄደዋል። አደይ እና ለእሷ ድረሱላት፣ ድረሱላት እያለ ከዛ ዳይመንድን ማን ነው አሹን ሂድ፣ አንተ ሂድ፣ ሂድ፣ ሂድ፣ እኔ ፈትቼ እመጣለሁ፣ ሂድ እያለው እንግዲህ ፍቅርን ማናት አደይን ተከትለዋታል ማለት ነው። ሌላው እዚህ ጋር ዳይመንድ ስለ ጫሜ ሚስት እያወሩ ነበረ። እንግዲህ ያው ካልጸነሰች እስከዛሬ እናስመልጣታለን። መጀመሪያ ግን የአደይ ነገር ይለቅ እያሉ እየተነጋገሩ ነበር ማለት ነው። እውነት እንደዛ ቤት ተዘግቶባት የጫኒ ስራ ሚስቱን በር ዘግቶባት እንደዚህ። እናንተ ግን እንደዚህ አይነት ነበር እንዲ በገጠር? ኧረ የለም። በስመ አብ ወንድምስ እንደዚህ አይነት እንዲሁ እንጃ። በኢየሱስ ያስተካበደ በጣም እንደዛ፣ አስረዋት በባዶ ቤት እንደዚህ። ኧረ የለም እንጃ እኔ አላቅም። ለማንኛውም በጣም ነው ያዘጉት ማለት ነው እና እንግዲህ አደይን እናድናለን። አደይ ከዳነች በኋላ አደይን ካስመለጠን በኋላ እሷንም እናስወጣታለን ከታሰረችበት። ለእህቶቻችን እንቆምላቸዋለን ብሏል አሹ። ማለት ነው እንግዲህ መጨረሻቸው ምን እንደሆነ አብረን እንዳንና እናያለን። ሰላማቸው ይብዛልኝ። ላይክ ሸር፣ ሰብስክራይብ አድርጉ ጋይስ።